ሄሎ ጋይስ እንዴት ናቸው? ሰላም ናቸው ወይ? ከአንዱ ሰላም እንመልካሉ። ወረከሎ አሎ የሆነ ነገር ልመክራችሁ ነው የመጣሁት። ስሙልኝማ። ኢማራት ውስጥ የወለዳችሁም ኢትዮጵያም የወለዳችሁት አሁን ጊዜ ሆናችሁም ካላችሁ አውሩ፣ ሀደራችሁ አውሩ ኦሮምኛ ለምን አታወሪኝ? ደሞ ምናልባት አንድ ልብ ንጹህ ያላት በሃዲያም በወለይታም በደቡብም በአማራም የሆነ ልብ ያላት ሴት ብዬ ነው። በብሔር ቤተሰብ ቋንቋ ሚያወራ ኦሮምኛ አማርኛ የምትሰሙ ኦሮሞ ስማልኝ። እኔ ማለት ነው ጋይስ፣ እንደ አንድ ሴት አገባሁት፣ ወርጉ ዞርኩት። ተሽሎኝ ደስተ ብዬ ወደ ዱባይ መጣሁ። ዱባይ ከመጣሁ ቀን ጀምሮ ጥፍሬ ጤነኛ አይደለችም። እቺ ጥፍሬ ጤነኛ አይደለችም። ሆስፒታል ዶክተር ያዝ ያሉ ዶክተር ያዝኩት። በወሩ በወሩ እጄ እየከፈልኩ እታያለሁ። ልጅሽ ጤና ነው። ፏዋኬ ብ ውሃ ጠጪ፣ አፕል ብ ወተት ጠጭ፣ እንደዚህ ሰላጣ ብ ይሄንን ብ ይሄንን ቢ ይሄንን ቢ ይሄንን ቢ ሁሉም በላውት። ግን ችግሬ ጋይስ፣ ይሄ ሁሉ የበላውት ሽንት ብቻ ነው እንጂ ሌላ ነገር የለም። የት ነው የሚሄደው? በዛውም ሆዴ ታች እሳት፣ ወገቤ እሳት፣ ራሴ እሳት። እኔ የሚበላው ይሄ ሁሉ የት ነው የሚሄደው? ንገሩኝ። የለም ወደ ልጅ ነው ወይ ሽንቱ ሆኖ ነው ይወጣልኝ ወይ? የተደ ሁለት ሶስት ቀን ነው ንገር። ምን አለ ለኢትዮጵያ፣ ጎመንና ድንችና እና ቂጣ በልቼ ቢወልድ ኖሮ ንፍሮ የበላውት እኔ ነኝ። ያሽቃበትኩት እኔ ነኝ። ደረጃ ከፍ ያረኩት እንዴ። እናታችን ፏዋኬ በልቶ ነው እንዴ ወለዱ? እና ባናታችሁ፣ ባናታችሁ ሞቼ ያለው ጌታን፣ ቀልድ አይደለም። እኔ ሲቀልድ ነው የሚሞተውና የኢትዮጵያ ብዝ መረት እኮ ሾንኮሪና ማለት ነው። ሾንቆሮ ሰፈር ማለት ነው፣ ሾንኮሪና ማለት ነው የኢትዮጵያ ብዝ መረት። አሁን ደግሞ እዚህ ሰሞን አዋርድ ነው፣ አዋርድ ነው አሉ። እከላይ ወስደው እከላይ ወስደው እከላይ ወስደው አንድ መኪና ላይ ለአንድ መኪና ብሎ ወደ ሀምሳ ሚሊዮን የሚጠጋ ሰው እየተበላ እየጮዋ ራሱን አፍታት ደሞ አትችልም። ኢትዮጵያ ውስጥ ሁሉም ነው። እኛ ደግሞ ቁጭ ብለን ሰላጣ እየበላን ማን እንዳሸነፈ ማን እንዳተጨብጨበ እናያለን? ለማንም ድምፅ አልሆንም። ምክንያቱ እኛ ተሻገርን ነው እ ማን ነው ከኛ ጋር የሆነው እንኳን ፎሎ ፎሎ እንኳን ያረግ ነው። ሀብታም ነው። ጥጥልቅ ትልቅና ነገር ያለ ነው። እኛ ፎሎ ያረግ ነው። ያገዝ ነው። ግን ለእኛ እይታ የለንም። ምን አገባን ነው። ስራችን ሰርተን መለወጥ ነው። የሰው ነገር ላይ ታዩት፣ መቃብር ክፍት መቃብር ነው። አያችሁ። እና እሄ እቺ ደግሞ ታምረኛዋ አያቴ ናት። አያቴ በህይወት አለች። እንግዲህ ይሄን መቃብር ከአምስት አመት በፊት ለራሷ አያቴ አሰርታ ነበረ። ምክንያቱም በጣም እድሜዋ ረዥም ነው፣ እዚች ምድር ላይ በጣም ረጅም እድሜ ኖራለች። እና አያቴ ወደ ፈጣሪ ወደ ፈጣሪዋም ለመሄድ ዝግጁና ደስተኛ ናት። እና በጣም ታምረኛና ጠንካራ ሰው ናት። ዛሬ ላይ ማንም የእሷ እኩያ የለም፣ በህይወት የለም እሷ ግን በጣም በቃ ለትውልድ አስተማሪ የሆነች አያት አለችኝና፣ ዛሬ ታሪኳን ለእናንተ ላካፍላችሁ ብዬ ነው። እንግዲህ የዛሬ አምስት ዓመት ይሄን መቃብር ነበረ ያሰራችሁ በአሟት ነበረ ሞታለች ማለት ይቻላል። መቃብሩ ይሄ ከተሰራ በኋላ ግን እሷ ከእንደገና በህይወት ኖረች። ዛሬ ላይ ጠንካራ ጠንካራና፣ ታርሳለች ለከብቶቿ ሳር ታጨዳለች። በጣም ጎበዝ አያት ናት። በዛ ላይም ደግሞ አንዳንድ ነገር ትመክራቸዋለች ሰው እድሜው ከሄደ በኋላ ምን መመገብ እንዳለበት። በዛ ላይ ደግሞ ስራም ትላልቅ ሰዎች ወጥተው ስራ መስራት አለባቸው። ካልሰሩም ቢያንስ ስፖርት መስራት አለባቸው። እንቅስቃሴ ጥሩ እንደሆነና በጣም እድሜው የገፋ ሰው ጫው በደንብ መመገብ እንደሌለበት ትመክራለች። ደረቅ ነገር እንዲህ እንደ ቆሎ አይነት ነገር ያለውን ቢበላ ብላ ነው የምታስበው እንደ ቂጣ ማለት በቃ ይሄ ወጣ ወጥ ነገር ማለት ለሆድ ያሳምማል፣ ለትልቅ ሰው ጥሩ አይደለም ብላ ነው የምትመክረው። ና ሰው ይሄን ቪዲዮ ኮፒ ሊንክ ሪፖስት አርጋችሁ ቫይራል አስወጡልኝ። ይሄኛው ክፍት መቃብር ነው፣ አያችሁ? ይሄ እንደምታዩት ክፍት መቃብር ነው። እቺ ደሞ ምታዩዋት ደሞ አያቴ ናት፣ ታምራኛዋ አያቴ ናት። እንግዲህ ይሄ መቃብሩን አያችሁ፣ የሷ የአያቴ መቃብር ነው። ከዛሬ ከስድስት ዓመት በፊት ይሄን መቃብር ለራሷ አሰርታ ነበረ። ያው በጣም አያቴ ትልቅ ሰው ከመሆነዋ እዚች ምድር ላይ በጣም በቃ ረጂም እድሜ ኖራለች እና በቃ ያው ወደ ፈጣሪ መሄዷን በቃ አምና እንግዲህ ደስተኛ ናት ወደ ፈጣሪ ለመሄድና ይሄን መቃብር አሰሪታ ነው ያለችው። እስከዛሬ አሁን ክረምቶ ወቅት ሆኖ ትንሽ ዝናብ ጎርፍ መቶ ሞላበት እንጂ በፊት በጋ ወቅት ወቅት ላይ ታጸዳውሉ ታጸዳውሉ ነበረ። አያቴ በጣም ለብዙ ሰው አስተማሪ ምትሆንና ታምረኛ እናት ናቸው። በጣም እንግዲህ የዚችን የምድር ኑሮ ጊዜያዊ እንደሆነ አምና ተቀብላለች እና ወደ ፈጣሪዋ ለመሄድም ሁሌም ዝግጁ ናት እና እስኪ መርቂያቸው አይ አይሎ አኔ ወደ አንጃ ዱፋ አምስት አመት ነው ይሄ ሙቼ ነበረ የወጣው ነፍስ ከእንደገና ተመልሶ ዛሬ በህይወት እግዚአብሔር ኑሪ ቢ ብሎ እየኖርኩኝ ነው እና አንተ ጋር መቃብር ፈሪ ስላት አልፈራም። ነበር ጠንካራ ሰው ናት። የሷ እኩያ የለም ነው ለገደይ ያሳከ ባ የለም ታርሳለች